ይቺ ልጅ ሳይ እንደ ኔ እድሜው ያሳሰበው እስቲ እስቲ ያሳስባችኋል? የሰይፉን እድሜ እኔ ማዘር የነገረችኝ ሰይፉ ሻፍርጥ አርጋት። እኔ እስካሁን አልሰማሁም ያንተ እድሜ ሆኖ። እስቲ እናንተ ፍረዱን። ምንድን ነው ነገሩ? አይደል እንደ ሴት እየተናገር በቃ ስንት መስቻለ አይሚን የእኔ ታላቅ እንደሆን አውቃለሁ ግን እሱ ላይ ስንት ልጨምርበት በእኔ ላይ ስንት ልጨምር፣ ሰባት ስምንት ያወጣል። አስር አስር አለች እሷ ሜን አይዶን ኖ ስላልነገር ለምን አትቀብሩኝም? ግን ጳጉሜ አንድ 969 ዓ ም ነው የተወለድኩት፣ ያሉ ያሉ ትክክለኛ ነው ግ የተባሉ ማዘር የነገረችኝና የፋዘር ይለያያል። የትኛውን ነው አንተ የተቀበልክ? አነስ ያለውን። አሁን ወንዴ ራሱ ከኔ ጋር መስራት ከጀመርክ ስንት አመት ሆነ? አስር። ይህን ይናገርና እድሜ ስንት ነው አጠቃላይ? የሄለን ታናሽ ሁሉ ሰው የሄለን ታናሽ ነው እንደሰማሁት ከሆነ። ለምሳሌ አሁን የእድሜሽ ነገር ያሳስብሻል? በእድሜ ነገር በቃ አንዳንድ ጊዜ ምንም ትዝ አይለኝም፣ ግን አሁን ልጅ ለመውለድ ምናምን ሲሉኝ እድሜ ቆየት ነው ያለው ምናምን ነገር ስለ ማስበው ያንን ሲያረሱብኝ ነው እንጂ ብዙ ትዝ አይለኝም። እድሜ እሱም ተደጋግሞ የተጠየቀ ግን ምላሽ ያልተገኘለት ነው። ለምንድን ነው የማያረጀው? ለምንድን ነው የማይቀየረው? ለምንድን ነው የማይቀየረው? እሱ ምን ይሰራል የሚል ጥያቄዎች ይነሳሉ። አሁን ለንጽጽር ነው ያመጣው፣ አለማየው ከ45 ዓመት በፊት ደግሞ የሐረር ልጅ እንደመሆኔ ፎቶ አለኝ። ከ45 ዓመት በፊት ላሳየህ። እርግጠኛ ነህ? አሳየው። ራሱ ነው። ላይ የአሴር ያወቀ ድምፅና ያለማየው ፊት ሁሌም አንድ አይነት ነው። እኮ መታደል ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የኔ ምንም ድርሻ የለው። ግን ላይ የማየው ነገር ውስጥ ያለው ሰላም ነው ይናገራል። ከየትም አይመጣም። ያው ሁሌም ስራ ላይ ነኝ። የምችለውን እሰራለሁ፣ የማልችለውን አሳልፋለሁ ለሚመለከተው። የማልችለው ነገርና የማያገባኝ ነገር ውስጥ አልገባም። ከሁሉም በላይ ደግሞ የቤተሰብ ሰላም አለኝ። ፓስፖርትሽ

ግን ያን ያህል ሪላክስ ቢያደርጉም ግድ የለም። አዎ እንደ ምን ችግር አለ? ፈታ ብሎ ያለ ነው። ማደግ፣ መወለድ፣ ማርጀት፣ መሞት ሰው። ኦኬ፣ እንደው እድሜ ስላልሽ ብዙ ጊዜ ጭቅጭቅ አለ። አናረጅም እኛ ብለሽ ስለዘፈንሽ ማርጀት ኖሮብሽ አላረጅም ያልሽ ነው። አንዳንዶችም ይመስላቸው ኩኩ ሰብስቤ ሲባል በእድሜ በጣም እን ምክንያቱም እኔን ሁሉ አንድ ሽማግሌ የሚል አለ። ስድብ ሊሆን አይገባውም። አሮጊት ብሎ ስድብም የለም ነውር ነው። ሰውን ሽማግሌ አሮጊት መሰደብ ያደለም መከበሪያ ነው እንጂ እድሜ ሊሉም አይገባ አረጀው ብሎ ማሰብ ራሱ መርሳት አለበት። ጭንቅላት ሲመጣ ይምጣ፣ ያን ጊዜ ነው። ግን ሞት እንዴት ይፈራል? እርጅና ነው እንጂ አለ ወይ ወገቤን፣ ጨበጠኝ፣ ራሴን፣ ስኳር፣ ደም ብዛት፣ አንድ ኪሎ ስጋ ብልቻለሁ

እኔ ግን ሄደ ነገር 53 ነሽ፣ አራ ትንሽ ቀን ነሽ። እኔ እድሜን የምመለከተው እንዳልኩ ላስ ታይም በጸጋ እግዚአብሔር እዚህ አደረሰኝ፣ ይሄ ነው የምመለከተው። ምክንያቱም እዚህ እድሜ ያልደረሱ ማሰቦች አሉ። ስለዚህ እድሜ ምንድን ነው ስጀስት ቁጥር አደል እንዴ? በህይወታችን ምን ሰራን ነው አደል እንዴ? አንድ ጓደኛችን ልክ እንደ እኔ እድሜው ያሳፍረዋል። እና እግዚአብሔር እንግዲህ ያው እዛውን ያለው ይቅርታ ታሪክ በመናገሬ ሞተ፣ እና የህይወት ታሪኩ ሲነበብ ወዳጃችን እዛም ላይ ሞተ እንዳንተ አይናገርም። በኋላ ምን ተባለ? ወይ ሰውዬ ሞቶ ሞቶም ዋሻል። ውስጥሽ ደስተኛ ነው። ስፖርት ሰር ያለሽ ወክ በደንብ ታረጊያለሽ። በነገራችን ላይ ባህሪዋ ብቻ ሳይሆን ላይፍ ስታይሉ ያናኗር ዘዋም ራሱ ኦፕራ ዊንፍሬ ነው የሚመስለው። የሷን ገንዘብ ይስጠና እንዴ ስቆጥረው። ብዙ ሰዎች ቤቢ ፌስ ስለሆንክ የሚገምቱት እድሜ ያለ አሁን እድሜ በትክክለኛው መንገድ ከሰራህበት አያሳፍርም። አንተ ባደባባይ ላይ እድሜን ከመናገር በኢንተርቪዎች ላይ ወደ ኋላ አትልም። እዚህ ነው የመጀመሪያ ጊዜ የተናገርኩት አሁን ስንደምረው ሰላሳ ሆነ ማለት ነው ሆኖ አለ እንኳን ተወለድኩ ሆነ ሰላሳ በዙሪያ ያሉ ሰዎች ግን ትንሽ መቀነስ ነበረብኝ አለ የለም በደንብ እስፔሻሊ ጓደኞቼ ምናምን ወንዶቹ እንኳን ብዙም እንደሱ ያሉም ሴቶቹ ኧረ አንተ ልጅ እድሜህን በየቦታት እና አንድ ጓደኛ እንደዚህ እድሜዋን አትናገርም እና ከኔ ጋር ግን አብረን ነው የተማርነው፣ አብረን አንድ ላይ አንድ ክፍል ነበርን ምናምን ብላ አውርታለች። ከዛ፣ የቅርብ ያሉት ሰዎች እንደ እና እንደዚህ ነው ያች የኔ እንደተሰማ፣ ኧረ አይደለም፣ እሱ ይበልጣል። ያው እንግዲህ በርድ ሰርተፊኬቴ በብራና ነው ያኔ ፕሪንተር ገና ፕሪንተር ገና አልተፈለሰመም እና ስለዚህ ብዙ አንራራቅ ሳሰላው ቀሪያሆልደዋለው። እኔ እድሜ ላይ ብዙ ጊዜ የሚነሳው ነገር እንግዲህ በጣም ያጨቃጭቃል በነገራችን ላይ በቅርቡ አስረስ ኮሜዲያን ስልሳኛ ዓመቱን አከበረ። በጣም ደስ ይላል። ለኮሜዲያን አስረስ እንኳን ተወለድክ። ኮሜዲያን ስልሳ ነኝ ካለ የሙያ አያቱ ሰራዊት ፍቅሬ ስንት ይሆን ሰራዊት? እንኳን ለአምሳኛ ዓመት በአልህ በሰላም አደረሰ። እንኳን አደረሰ። የኔ በዚህ ውስጥ ነው እንግዲህ የነሱ ልጅ ነኝ። አሁን በደንብ የገባ ይመስለኛል። ምስራ የጣም ከፊት እንደ ምሳሌ እንደ ተምሳሌት ትማያቸው ሰው ናቸው። እንዴ ለያነን ቪዲዮ ስለ ምክንያቱም አንቺ በጣም ህፃን እያለሽ ብዙዎቻችን የጋብቻ ሙከራ እያደረግን ያልተሳካልን አይናችን እያየ ይኸው ፈራው ከሴቷ ልጄ ጋር እያየዋት እያደገች ነው። እና እኔ እያነስኩ፣ እሷ እያደገች መሀል ላይ እንዳንገነ እኔ ወደታች፣ እሷ ወደ ላይ ከዚህ እያንዳንዴ ኮ የሆነ እድሜ ነግሬያት፣ በሶስተኛው አመት ጠየቀችኝ። እሱኑ ደገምኩ። አለች ጸጉርም እድሜ የማያድግም ባባ ጭራሽ እዛ አይለኝም። በሰላም ነው ምማረው ምኖረው። ያው ከሰራህ የምትፈልገውን ነገር ቀስ በቀስ በሂደት እያሳካ ከሄድክ ችግር የለውም። ኦኬ